እና እና አባ ዮሐንስ እነ ምናምን እነ ምናምን ከሌ መምህር ምናምን አሜሪካ መጥቶ ቤተ ክርስቲያን ይከፍታል። ስድስት መቶ ሀምሳ ሺህ ብር ሲገዛ የተከሰተ ነው። የምናምን ኪሮስ የሚባል ሰውዬ ቴክሳስ ደግሞ አገሩን መርጦ አየው፣ ሰፊ ነዋ ቦታ። ገዳን መሰረተ ነው። ምን አገባው? ቦታ ከገዛ የአሜሪካ መንግስት ይሸጣል፣ ገበሬ ኮን ይሸጣል፣ ትልቅ ቦታ። በእምነት ተቋም ደግሞ ግብር ያለበት። ይኸው መጣ አባ ዮሐንስ የኦርቶዶክሱ ጆኒ ራጋ ያዳህልጅ ይመችሽ አባ ዮሐንስ በስሙ ስዕል አድኖ እኮ ያስቀርጻል። በስሙ ታቦት ገና ሳይሞት ይቀረጽልኝ። የኦርቶዶክስ እምነትን ያነበኩት መጽሐፍ አንድ ሰው በጣም እጅግ ባህታዊ እጅግ የሰለጠነ አስተሳሰብ ያለው እጅግ አስተማሪ ራሱን ለክርስቶስ ብሎ የገዛ ሰው ከአንድ መቶ ሃያ ዓመት በኋላ ታቦት ይቀረጽለት ይላል። እሱ ግን በቁሙ እንዳቡነ ጳውሎስ ታቦት ይቀረጽልኝ ያሉ ቀርጾ አለ። ራሱ አሁን ይዞ መጥቷል። ዚ ቆሞስ አባይ ዮሐንስ ቆሞስ ዘእምነገደ አምሃራ ዘትውልደ ቤገምድር ዘእጨጌ ወተክለ ሃይማኖት ዘሊቀ ጳጳስ ዘወንቅሸት ዘገዳ ብሎ አስቀርጾ መጥቷል። ምን ታረገዋል። ክርስቶስ ዓለምን አንዴን ያጠመቀ እኔ ግን አደለን በየቀኑ እያጠመቅኩ ነው፣ ከክርስቶስ እበልጣለው። ስገድ ሲለው አሜን አባታችን። አፈንድ ዳልያን ትልቅ መቀመጫ መን አለፍ ሲል ደግሞ በቀሚሱ ጠቅ ያረጋታለን። ጨ ያረጋቸው ወጣቶች ወደ ተምናምን ደብ ካረገ ወደዚያ ወደ መስቀል ክፍል ነ ይህ እኮ ፋክት ነው። ያልተደረጉ ሴቶች የለም ተጨርሰዋል። እዩ ጩፋ ያላደረገው አባ ዮሐንስ ያልጠበጠበው ጳውሎስ ያልጠበጥበው ሴት የለም። ጳውሎስ አሁን እዚህ ነጭ አንድ ወንድ ልጅ አለ። እኔን እየበለጠ ነው እድሜ ጳውሎስ ልጅ አለው፣ እኮዚ ነጭም ሚክስ ነው። በጣም ጳውሎስ ያምር ነበር። ዶክትሬቱ ሲማር ውሃ ሲዋኙ ነው ጡቷን አየው፣ ሞቅ አለው፣ ወሰነ ደረገምበት። አሁን በፍርድ ቤት አሊሞኒ ተከሷል ጳውሎስ ሲቀበር፣ ደብረ ብርሃን፣ ደብረ ሊባኖስ እኔ ነበርኩ። ታስታውሳላችሁ እኔ ነበርኩ። ራሱ አይቼዋለሁ መቃብሩ በእለቱ ሳይሆን እኔ ነበርኩ፣ ደብረ ብርሃኖስ ሂጅ አይቼዋለሁ። ተንኳክቶ ገደል ገብቷል። ይህን ታምናላችሁ? ሂጄ እኔ ጎብኝቼዋለሁ የጳውሎስ መቃብር ተብሎ አርባ ክንድ ነው። ተንኳክቶ ሄዱ። እግዜር ተፍቶት ማለት አልፈልግም። ይሄ እውነት እኮ ነው። በቁሙ ኮ ቦኔ መድኃኒዓለም ላይ እውነት ትግሬ ትግሬች ቤተ ክርስቲያን አርክሷት ነው፣ ህወሓት ማለት ነው። የትግሬ ህዝብ መንካት አልፈልግም ብዙ ሃይማኖተኛ ስላለ አሁን ጳውሎስ ከትግሬ ወጣ፣ ማቲያስ ከትግሬ ወጣ። ለእነዚህ ይሰግዳል፣ ያፈነድዳል። ምክንያቱም አማራ ማንም አላሰማሩ። እነሱ እኮ የራሳቸውን ሲኖዶስ አዘጋጅተው ሂደዋል። ሰው ኃጢአት ነው አትበለኝ። ኃጢአት ከሆነ ሚስማር ያዝንብኝ። እስኪ አሁን መብረቅ ይጣል እዚህ ቤት ውስጥ እያያቸው ውሸት ከሆነ ጳውሎስ እኮ አጼ ቴዎድሮስ ኤርፖርት ላይ ነጭ በግ በወራ ጾም አርዶ ይበላሉ። እነ ብራኑ ጁላ ባለፈው በሬ ሲያርዱ ጴንቲዎች ናቸው። አሁን ይሄ ደደብ ፋኑ በሬ ታረጋኝ ገበሬ ፋኑ፣ እንዴ በሬ ይታረጋል። አብይ እኮ ዚያ ነው፣ እዚያ መምታ ሴትችን ስለ በሬው ሲል እነሱ በሄሊኮፕተር ተነስተው እልም ብሎ አመለጡ። እነ ብራኑ ጁላ ስቹፒዶች ነን እኮ፣ በጣም ውዳቂዎች ነን እኮ ምን አገባ በሬ አርዶ ቢለጥልጥለት አያገባኝም? አብይንና ጅብረ ጁላን ማስቀረት ነው ወይስ ስለሱ በሬ መብላት ደደብ ስለሆነ አማራ አመለጡ። እንዴት ሊመጡ ፋኖ ሊመቷቸው ከከባቸዋል። ሪፖርት እናርግ ማለት ነው የአንተ ጳውሎስ ወንድ ልጅ የለውም እያልከ ዳዊት፣ አንተ ደንቆሮ ልጅ ነውጣ። ከዚህ እለጥልጥ አለሁ። ገና እነ ዮሐንስ ብዙ ሚስቶች አሏቸው። ወንቅሸት ምናምን እያንዳንዱ ጡት ጎንታይ ነው! ብዙ ሚስቶች ብዙ ልጆች አሏቸው። ነዋይ ነው። ባህታዊ ማለት ብቸኛ ሆነ ማለት ነው። ብቻውን ኖረ ማለት ነው። ከሰው ጋር በአርምሞ ተቀመጠ ማለት ነው። ተለየ ካለም ማለት ነው። የባህታዊ ጆሪራጋ መስሎ የሚመጣ ሰው ካለ ከአባ ገብረ መስቀል ነው። ማን ሚሉት ፀበልተኛውን ካሳደገው አብረው አንድ ችክ የተቃሙት ሰውዬ ማ ገብረ መስቀል ነው ይባለው አንድ መልኩ የሚያምር እሱ እኮ ዶክተሮችን ሁሉ በባዶ እግራቸው፣ እኔ ጓደኛ ዶክተር በባዶ እግሯ ነው የገባ ይደረል ይባሉ። ለካ ገብረ መስቀል ያንቀሳቅሳል። መጨረሻ ሁሉ የምታዩት ውሸት ነው፣ አታይም እንደ ጆኒ ራጋ ጥበብ ወርቅዬ ፀጉሩን ኮላጅቶ ነው የገባ። የፔንቲው ጆኒ ራጋ እሱ ነው ስለላቸው ነው ፀጉሩ በጣል ደግሞ፣ እነ ሸዋፈኔ ደግሞ ገባል መኒ ነው ያልተደፈረች ሴት የለችም። ስናናገረው ስድብ የሚሆነ እኛ ስንናገረው ስድብ የሚሆነው እነ ዳንኤል ክብረት ሲያጋልጡ ለምንድን ነው የሚጨበጨብላቸው? እኛ ስንናገረው እዚህ ጋር ይሳደባል። እነ ዘመድኩን በቀለ ሲናገሩት ግን ስልክ ነው፣ መነኩሴ ለመነኩሴ ሁሉም ጳጳሳት አላቸው ወንድ ልጆች ብሏል። እነሱ ሲናገሩት አሜን አሜን ይባላል። እኛ ደግሞ ያለውን ስናጋልጥ የሚሰድቡ ለምን ይመስላል? በእጅ የያዙት ወርቅ ከመዳብ ይቆጠራል፣ ይላል ያው የሀገሬ ሰው። ማርያምን የሀገሬ ሰው ምን አለበት ይሄ ነው። አሁን ባጭሩ፣ ኔትወርክ እያቋረጠኝ ነበር ደግሞ እንዳያቋረጠኝ ባጭሩ። አባ ዮሐንስ በሚል አካውንት ሁለት የተከፈተ አካውንት ያለ ያዝልኝ በደንብ አድርገህ። አባ ዮሐንስ በሚል ስም የተከፈተ ሁለት አካውንት አለ። ቤተክርስቲያን እራሷ ማህበረ ቅዱሳን የደረሰችበት ሁለት አካውንት አለ። እመሆይ ስርጉት በሚል ደግሞ ሶስት የተከፈተ አካውንት አለ። እመሆይ ስርጉት አባ ዮሐንስ በሚለው የተከፈተ አንዱ ከሀያ ሚሊዮን ብር በላይ አንዱ ደግሞ ከሰላሳ ስድስት ሚሊዮን ብር በላይ ያለው ማለት ነው። በአካውንቱ አምስት መኪናዎች በአባ ዮሐንስ ስም አሉ። የቻይና መኪናዎች ነበሩ፣ አሁን በኤሌክትሪክ መኪናዎች ተቀይረዋል። በኤሌክትሪክ መኪናዎች ተቀይረዋል። እሙሀይ ሳምሬ በምትባል ደግሞ አራት የተከፈተ አካውንት አለ። አካውንቱ ላይ ከአምስት መቶ ሺህ ብር በላይ ከምናምን ሚሊዮን ብር በላይ ነው ያለ። እንግዲህ መካነ ኢየሱስ ዘወንቅሸት በሚል ደግሞ አንድ የተከፈተ አካውንት አለ። በዚህ አካውንት ላይ ከሰላሳ ስድስት ሚሊየን ብር በላይ ያለው አካውንት ነው። ከሰላሳ ስድስት ሚሊየን ብር በላይ ማለት ነው። ዘወንቅሸት አባ ዮሐንስ በሚል ደግሞ አንድ የተከፈተ አካውንት አለ። አንድ አካውንት ዘወንቅሸት ቅሸት አባ ዮሐንስ በሚል አካውንት ደግሞ መቶ ሀያ ሰባት ሚሊየን ብር ተመልከት። እንግዲህ ይህ ሁሉ እንግዲህ ይህ ሁሉ ገንዘብ ማን ነው? የአማራ ነው። ወንቅሸት ገብርኤል በሚባል በገዳሙ የተከፈተ አካውንት አለ አንድ ወንቅሸት ገብርኤል በሚባል ወገዳው የተከፈተ አካውንት አለ በአካውንቱ ሁለት መቶ ሰባት ሺህ ብር ብቻ ሁለት መቶ ሰባት ሺህ ብር ብቻ በአካውንቱ ያለ ይሄ ነው ዝርዝሩ እንግዲህ ምናልባት አልባት ካቋረጠኝ ይሄን ሳልናገር በሚለው ነው ሞታ ይቅርታ ሚዩት ሚዩት ነው አያችሁ ሚዩት አይደል ተመልከት የአማራ ገንዘብ የት ነው ያለው ባህታዊ ላይ ነው ይሄን እንግዲህ ሂዶ በንግድ ባንክ ማጣ በተለያየ ባንክ እንግዲህ ይሄ ንግድ ባንክ ላይ ብቻ ነው አቢሲያ ባንክ ይኖረዋል፣ አማራ ባንክ ይኖረዋል፣ ወጋገን ባንክ ይኖረዋል። ይሄ በንግድ ባንክ ብቻ ሲጣራ የተገኘ ነው። የአማራ ሕዝብ ፎተታም ነው ነው የማይረባ አጁዛና መሀይል አማራ ማለት ውዳቂ ነው ማለት ነው። ሃይማኖቱ ነው ያጀዘበው ቃተል እና ይሄ ነው እንግዲህ ይላቸው። አሁን ይሄ የተለያየ ነገር አይደለም። የሆነ ጊዜ ቴዎድሮስ ሊመጣ ነው ተብሎ እንዴት እንዳደነዘዙን ሰምታችኋል አይደለ? ቴዎድሮስ ንጉስ ሊመጣ ጉንፋን አሞተው ነው እና ጸልዩለት ተብሎ የአማራ ህዝብ ለሊቱን በሙሉ ይጸል እያደረበው ነው። ቴዎድሮስ ንጉስ ሊመጣ ጉንፋን አሞታል ተብሎ ማለት ነው እና ጸልዩለት፣ እንዲህ። ይህ የምን አይነት ቲክቶክ ልኮን ያረ እያወረጉ ያለ የቲክቶክ ሰሌዳ እኮ እንደ ቾክ እየጻፉ ያለ እንደ ብላክ ቦርድ ማለት ነው። ይህ ሞኝነት ለምንድነው እንደዚህ ጅሎች፣ ቂሎች፣ ምነው? ለምንድነው ስለ አባ ጳውሎስ ብዙ አሁነ ጳውሎስ ተነግር ያለው አደለ? የሆነ ጊዜ ቢዮንሴ የምትባል ሴት አስገብተው የአማራ መሬት ላይ ቅዱስ ላሊበላ ቤተክርስቲያን ላይ አስገብተው እንዴ ሲያስጨፍሯት እንደነበረ ታወቱ። ላውጣውላት ማለት ዳምኒት የሚባል ጴንጤ ነው የምትለው ስላጋለጠ ነው። ልጁ ይሄ መምህር ጴንጤ ነው ያልበት ምክንያት ዳምኒት፣ ዳሜት ምን ለማለት ነው? የአንተ ጳጳስ ስለተነካ ነው። ወንድ ልጅ ወልዷል ብለት ስላጋለጠ ነው። ማትያስ ራሱ ካድሬ ሊቀ ጳጳስ አክሱም ነው። ምን ይሰራል? አማራ ነው። ትግሬና ኦሮሞዎች ኦሮስ መስርተዋል ምን ይሰራል ማቲያስ ቀጥል ቀጥል አጋልጥ ቀጥል ትግሬ እየተንጫጫች ነው ባይዞ እየተንጫች ነው ቀጥል አጋልጥ እና እንደዚህ የሚወሳሉቱ መለስ ገባ ጳውሎስ ገባ ጳውሎስ ገባ ማቲያስ ገባ ማቲያስ ገባ አንዱን ተና ደግሞ መጥጦ ይደረግምላል የአማራ ህዝብ መቼም ካልነቃ እንደዚህ ነን በቃ እንደ በግ ነው የሚነዱን ማለት ነው እንደበግ እነዚህ ባይታውያን ደግሞ ምንድነው ማታ ማታ በኮፍያ የሚሄዱ እኔ በእውነት እግዚአብሔር ሊያያቸው ሰዋለ ማለት ነው። ይህ አራስተው ፀጉር ይወልቃል። ማታ ማታ በኮፍያ የሚራመዱ ሲፈልጉ ሲጋራ ቤት፣ ሲፈልጉ ጫት ቤት ብር የሚሸቀልበት የሆነ ጊዜ ይፋግ አካባቢ የመጡ አምስቱ ህፃናት ትናንትና ተናግሬያለሁ። ከገነት መጡ ተብሎ ህዝቡ ያጎበደ ሊንጎርድ ጥላ ያስገባል፣ ብር ይሰጣል። በኋላ ሳ እነዚህ ሰዎች ዛሬ ምንድን ናቸው? ቂጣቸውን ጥለው የሚሄዱ ሰካራምና ብር ቢሊየነር የሆኑ ማለት ነው። ቢሊየነር በማን ገንዘብ? በማን ገንዘብ? በአማራው ገንዘብ ወራጅ የማቆ ወደ ክሱ መዳን የሚያደርግ ነው ማለት ነው። አሁን ስውሯ ማርያም ተብሎ ደግሞ የአዲስ አበባ ሰው ይሄው አማራው ጀሪካውን አለ ነው። ማርያም ስውር ነች ወይ? ስውሯ ማርያም ስውሯ ማርያም የሚባለው አሁን ለምሳሌ አሁን አሁን ስውሯ ማርያም አሁን የቅቤ እምነት እያሉ የሚሸጡት ነገር እንዲወጣ ይሄ አሁን ከሃይማኖት፣ ብር እንኳን የሚገባውን ብር አስቡት። እንግዲህ አዲስ ቢዝነስ ነው። ቢዝነስ ነው እንደው ወንቅሸት ገበሬ ያለ ማለት ነው። አዲስ ቢዝነስ ነው ይሄ በሳቱ ማርያም፣ ዘ ኒው ቢዝነስ ኦፍ አዲስ ቢዝነስ አሃ ይኸውላችሁ ወንቅሸት ገብርኤል መጀመሪያ ሲመሰረት ቢዝነስ ነው ለአማራ የተከፈተለት። በቅርቡ በቅርቡ ይኸውላችሁ ወንቅሸት ገና እንደመጣ ልብ ብላችሁ አስታውልማ ወንቅሸት ገና እንደመጣ ስንት ብር እንደሰበሰበ በደንብ አድርጋችሁ እዩት። ስንት ብር እንዳበላ ማለት ነው። ዛሬ ሳስውራ አማራ ቅቤ እምነት ነው። ቅቤ ከመጀመሪያው ነው እምነቱ ነው የሚያውቅ ቅቤ ብዙ የሚቀበል እንደምነት ይሄ ነው አይደል? ብዙ ማህበር ያለው ደግሞ ይሰውራ። ብዙ ማህበር፣ አንድ አንዱ ከዚህ ነው የምንወስድ፣ አንዳንዱ አንዱ ከዚህ ነው ድሩን የሚያሟጥ ማለት ነው። ቅቤውን እምነት ለመውሰድ ሰላሳ ሺህ ብር ነው የሚያስፈልግበት የስውሯ ማርያም ቅቤው። ምንድን ነው የሚያደርጉት? የቅቤ እምነት ለመውሰድ ሰላሳ ሺህ ብር ያስፈልጋል። ወንድሜ እምነት ለመውሰድ ብር አያስፈልግም። ሰላሳ ሺህ ብር ያትክፈል ነውር ነው። እንደዚህ አይባልም። ቅቤ የሚባል የሚባለው አፈሩም እምነት ነው። የጤሜ ወስናዬን እኮ የቀባው አፈሩም ብድግ አድርጎ እንጂ ቅቤ ከጎረቤት ቤት ተበድሯል አለም። የጤሜ ወስናዬን ያበራለት ክርስቶስ። ይሄ ውሸት ነው። ገንዘብ የማሰባሰብ ማለት ነው። ሰላሳ ሺህ ብር። ስውሯ ማርያም አዳነች፣ ስውሯ ማርያም አበራች፣ ከበቼ ወዲህ ነው እኔ በነገራችን ላይ ማርያም እየናኩ አይደለም። በውስጡ የሚሰበሰበው ብር ግን ረዴት እና ለከት ማጣት የለበትም። በእውነቱ ማለት ነው ብሩ እንዴት ነው? ቅጥ አልባ መሆን የለበትም ብሩ። ይሄ ደም ዛሬ አማራችሱየነ ማቲያስ አዲሱ ቢዝነስ ነው። የኦሮሞዎች አዲሱ አዲሱ ቢዝነስ ማለት ነው፣ በነገራችን ላይ የሚንቀሳቀሱ በነገራችን ላይ። አሁን ይሄ አጋንንት ማስለፍለፍ እንደዚህ ገዩ ነገር ማስደረግ ቀላል ነገር ነው በነገራችን ላይ አጋንን ተማስለፈው በቃ የሆነ ነገር ረጫ ያደርጋል። አሁን አባ ዮሐንስ ፀጉሩ ላይ መስቀሉ ላይ እና ቀሚሱ ላይ ነው ያለ። ለምሳሌ ማስለፈት ያው ነገር ማለት ነው ፀጉሩ ላይ ምን ምን እንደም ይደማታች ቆና ቆ እስኪ ፀጉሬ እንደካው ይላል ዝቅ አርጎ ማለት ነው። እስኪ ፀጉሬ እንደካት ይላል አቆ ማለት ነው ቢዝነስ ማለት ነው። እሺ ፀጉሩ አንደኛ የራስታ የጆኒ ራጋ እል የራሳ ፀጉር ነው ተጠቅ ዝም ብሎ የሚጠለቅ እና የሚቆጠር ነው። እና የሱ ፀጉር ምንድነው? እንዴስ አይነት ነው? ከህንድ አገር ዋ ከቻይና ሀገር፣ በስነ ስርዓት የሚመጣ ማለት ነው። ቻይና ሀገር ደምበኛ አላቸው። አንድ ባለ ህግ አላቸው። እንዲሁም አንዲት ሴትዮ ሰራተኛ ሆና ከሱ ቤት ገብታ፣ የጎንደር ልጅ ናት። ሰራተኛ ሆና ከሱ ቤት ገብታ ማጣ ሲተኛ ሎሽን ይዋዋላል አሉ። በቃ የማይቀባባው ቅባት የለም። እንዴው ቀባት ነው። ዮሐንስ ሲተኛ ነው። ዮሐንስ ማለት ነው ዮሐንስ። አዎ የአራዳ ልጅ ይሄ፣ የኦርቶዶክስ ጆሪ ራጋ ነው ብያለው። ግን በነገራችን ላይ ዮሐንስ የሚለውን ስም እንቀይረው። ዮሐንስ ማለት የነ ተከበሩ የነ ዮሐንስ ማለት ነው። ከርታቷ ማርያም ማን ነች ደግሞ ከርታቷ ከርታታ ከርታታ ኔ ያልከኝ፣ ሞጣ እስኪ ግልጽ አድርገው። ከርታታዋ ማርያም፣ ከርታታዋ ማርያም፣ ስውሯ ማርያም ምትባል። ከርታታዋ ማርያም እና ስውሯ ማርያም። አሁን እዚህ ላይ ስውሯ ማርያም አለች። ማርያም ተሰውራለች። ማርያም እንዴት እኔ ጋርስ የለችም እንዴ? ለምን ዛ ምትሰወር? እኔ ጋስ የለችም ወይ? ማርያም ሌላ ቦታ የለችም ወይ? በአማራ ቤተክርስቲያን ማርያም የለችም ወይ? እንዴ ደግሞ አንዳንድ ሰው ምንድነው ወደ ጸበል፣ አዲስ ጸበል ፈልቋል። ተወ ወደ ጸበል የሚሮጥ ማለት ነው አዲስ ቤተ ያለውን